እናስ ትመጣ ዘንድ ያላትን የብርሃን ከተማ እንፈልጋለን፣ ይላል ክርስቲያኖች። ይቻልም ቢገባንም ባይገባንም በጨለማ ስራ እየተዋጠች ነው የምትመጣው ዓለም የኔና የእናንተ የክርስቲያኖች ዓለም ካላችሁ ሆይ እጅግ የምትደንቅ ዓለም ለእኔና ለእናንተ እግዚአብሔር አዘጋጅቶልናል ይህቺስ ይህቺ የብርሃን ዓለም ናት ወገኖቼ የብርሃን ከተማ ናት ወገኖቼ የብርሃን ጎርፍ የሚጎርፍባት የብርሃን ሿሿት የሚሰማባት የብርሃን ምንጣፍ የሚነጠፍባት የብርሃን ድንኳን የሚተከልባት ልዩ የብርሃን አገር መጨለምና መንጋት የሌለባት፣ ነቢዩ ኢሳያስ እንደተናገረላት፣ ፀሐይና ጨረቃ ሊያበሩላት የማያስፈልጋት ልዩ ከተማ ለኔና ለእናንተ ተዘጋጅታለች ወገኖች ይህቺን የብርሃን ከተማ እንፈልጋታለን ነው የሚለው ቅዱስ ጳውሎስ የጨለመች ከተማ ምን ታደርግላችኋለች ምመና ስቃ የምታለቅስ ተደስታ የምትክዝ ፈንጥዛ የምትኮራመጥ ታይታ የምትጠፋ አእምሮ ባት የምትጠወልግ እንደዚህች አይነት ተስፋ እናትደረግ ከተማ ለምን ትጣበቁበታላችሁ? ምዕመናን ይልቅስ በዚህ የምትኖር የጨለማ ከተማ የለችንም። እናስ ትመጣ ዘንድ ያለውን የብርሃን ከተማ ግን እናፍቃለን። ወጣቶች ሆይ በዚህ ዓለም ከምትተዋወቁት ብርሃን በላይ ልዩ በዚህ ዓለም ከምናውቀው ብርሃን በላይ ልዩ የብርሃን ከተማ እንዳለን ታውቃላችሁ። አሁን እንዳልኩት ከዋክብት በሰማይ ሰሌዳ ላይ የማይታዩባት፣ ደመና የሌለባት፣ ፀሐይና ጨረቃ የማይወጡባት፣ በጣም አስደናቂ ቃል ልንገራችሁ፣ መብራቷ በጉ ኢየሱስ ክርስቶስ የሆነባት፣ ራሱ መብራቷ የሆነባት ምን አይነት ከተማ እንደምትሆን ተረዱት። የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይጨልም ብርሃን፣ ደመና ማይጋርደው ብርሃን፣ ተራሮች የማይሰውሩት ብርሃን፣ ዓይን የማይበዘብዝ ብርሃን፣ ሰውነት የማይለበልብ ብርሃን፣ ወደዚች የብርሃን ከተማ መግባት አትፈልጉ? የትኛዋን የብርሃን ከተማ ነው መጎብኘት የምትፈልጉት? በዚያ ቱሪስት ሁሉ የሚጎርፍባትን ቦርጅ ከሊፋ የምትባለዋ በዘፈን የሚደንሰውን ውሃ ነው ወይስ የፓሪስ ታወሮች፣ ላይት ሃውስ የሚባሉትን የብርሃን ቤቶችን ነው መጎብኘት የምትፈልጉት? ምዕመናን ይህቺ የብርሃን ከተማ ለእኔና ለእናንተ ተዘጋጅታለች። ላስታውሳችሁ ጌታችን እወርዳለሁ አለ፣ ወረደ። እወለዳለሁ አለ፣ ተወለደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። አረጋለሁ አለ፣ አረገ። ስፍራ አዘጋጀላችሁ ዘንድ እሄዳለሁ አለ፣ ሄደ። መጥቼ ወስዳችኋለሁ ብሏል። ይህ ቃሉ የታመነ ነው። ጌታችን መጥቶ ይወስደናል እሱ ወደ ገባበት ወደዚች የብርሃን ከተማ ብርሃኗ የሆነላት የንጋት ኮከብ ፀሐይ ጽድቅ ኢየሱስ ክርስቶስ የሚወጣባት ይህችን ከተማ ማየት አትናፍቁም ወገኖቼ? ለብርሃኗ የውሃ ኃይል የማያስፈልጋት፣ ለውሃ ኃይሏ ጸበኞች መሪዎችና ሀገራት የማይቆረቆዙባት፣ ለውሃ ኃይሏ የነፋስ ኃይል የማያስፈልጋት ለውሃ ኃይሏ ጀነሬተር የሚያስፈልግባ በርታ የማትጠፋ ምን አይነት የብርሃን ከተማ ትመስላችኋለች? ይችን ከተማ ነው እንፈልጋታለን የሚለው። በዚህ የምትኖር በርታ የምትጠፋ ጨለማዋን ለማስረሳት በብርሃን የምትጥለቀለቅ ከተማ የለችንም። ይልቅስ በሰማይ ያለች ቅዱስ ጳውሎስ እንዳለው በላይ በሰማይ ያለውን አስቡ በምድር ያለውን አይደለም፣ እንዳለ ክርስቶስ ያረገበት ክርስቶስ የሄደበት ጌታችን የተቀመጠበት ያቺን የብርሃን ስፍራ እናስባ። ምእመናን አሁን ጉዞ የጀመርነው ወደዚች ወደ ብርሃን ከተማ እንደሆነ ታውቃላችሁ። እዚህ እንኳን ቁጭ ያላችሁት እናንተ እኔ ቆሜ የምጮኸው ወደዚህች የብርሃን ከተማ ጉዞ ጀምረን እኮ ነው። ምዕመና። አንድ አባት አንዲት መነኩሲት ቤት ይሄዳሉ። ክፍት ሲያደርግ መነኩሲቷ ቁጭ ብላ ትጸልያለች። ማሆይ ምነው እዚህ ዝም ብለው ተቀምጠዋል? አላቸው እንደ ነቀፌታ። ማሆይ እንዲያሉት ተቀምጪ አይደለም፣ አስደናቂ ጉዞ ላይ ነኝ አሉት። ጉዞ ላይ ወዴት? ወደዚች ወደ አስደናቂ የብርሃን ከተማ ነዋ። ነቢዩ ኢሳያስ ትንቢተ ኢሳያስ ምዕራፍ ሰላሳ ላይ እንደተናገረላት ፀሐይና ጨረቃ የማያበሩላት ከዋክብት የማይወጡባት፣ ልዩ የብርሃን ከተማ ጻድቃን እንደ ብርሃን እንደ ንጋት ኮከብ የሚደምቁባት፣ እኛም ራሳችን ብርሃናውያን የምንሆንባት ወደዚች ከተማ ሜርት እናፍቃላችሁ ለብርሃኗ ዋጋ የማትከፍሉባ ይህችም ከተማ እንፈልጋታለንና እዚህ የምትኖር ጨለማ ዓለም የለችንም። ይልቅስ ትመጣ ዘንድ ያለችውን የብርሃን ከተማ እንፈልጋታለን አንድ ወገኖቼ ይቺ ዓለም ቢበዛ ቢበዛ ግራናይት በሚባል ማዕድን ነው የሚያምርባት፣ እብነ በረድ በሚባል ድንጋይ ነው የምትሸለምባት። ምናልባት ምናልባት አጥሯ ጥርብ ድንጋይ ቢሆን ነው፣ ወይም ብሎኬት እኮ ቢሆን ነው። ምዕመናን ይቺ ከተማ እንደዚህ ናት። በጣም ምስኪን ናት። አሁን እኛ እኮ በጣም የምንመካውና የምንመጻደቀው አሁን በነገርኳችሁ ማዕድናት የሰራ ናቸውን ቤቶች እያየን እኮ ነው። የተወደዳችሁ ክርስቲያኖች፣ እኔ ሌላ የእኔና የእናንተም ቤት ላስጎብኛችሁ፣ በሞቴ ከአጥሯ ልጀምርላችሁ። የእግዚአብሔር ቃል እንዲህ ይላል፣ አጥሯም ይላል ኢያስቂድ የሚባል ውድ ማዕድን ነበር ይላል ቅዱስ ዮሐንስ በራእዩ እርግጠኛ ነኝ ይሄንን ማዕድን ገና ዛሬ ሰምታችሁታል ኢያስጲድ በሚባል የታጠረች ቅጥሯም ኢያስጲድ የሆነላት ይልና ከተማይቱም ወርቅ ነበረች ይላል መወጣጫ ደረጃዎቿም እንቁ ነበሩ ይላል ወዳጄ አንተ የብሎኬት ቤት አጣው ብሎ እኮ ነው ያኮርፍከው ኮዴ ባሰ አንገትህን የቀበርከው የዚህ ዓለም የድንጋይ ቤት አመለጠኝ ብለህ እኮ ነው። በለቅሶና በመነፍረቅ በዚህ ዓለም ላይ የኖርክ እስከማይመስልህ ድረስ የተጨራመጥከው ይህ ዓለም ቤት ሊያሳጣህ ይችላል። የዚህ ዓለም ቤተኛ ላትሆን ትችላለህ። በእርግጠኝነት ክርስቲያኖች፣ የእግዚአብሔር ቃል ነው የምናምነው። ከተማ አይቶም ወርቅ ነበረች ይላል። ምን አይነት ልትሆን እንደምትችል አስቧል። ይሄ ወርቅ የሚለው መግለጫ ስላጣ በሰው ቋንቋ እንዲገባን እንጂ የእግዚአብሔር ቃል እንዲ ነው የሚለው የሰው ዓይን ያላያት ጆሮም ያልሰማት፣ ሕሊናም ያላሰባት፣ ቃልም ያልሰበካት፣ ቅኔ የማይበቃት፣ ምሳሌ የሌላት እግዚአብሔር ለልጆቹ ያዘጋጃት ከተማ አለች ስላችሁ። ክርስቶስ ወደዚያ ነው የሄደው። እዚያ ስፍራ ተይዞልናል፣ እዚያ ቦታ አለን። እዚያ እሱን ተከትለን እንቀመጣለን። ራስ ባለበት ሕዋሳት ይኖራሉና ወደዚያ ለመኖር መንገድ ጀምረናል። እንደዚች አይነት ከተማ ምድር ላይ ያለ ይመስላችኋል? ቁጥሯ በወርቅ አይደለም። በሸክላ ድንጋይ እየተከበቡ በጣም ጠባብ የሆኑ እዚህ ግቡ ማይባሉ ለአይን የተዋቡ ለመኖር የማይመቹ በጣም ብዙ ውድ ክፍያ የሚከፈልባቸው ከተሞች ቢኖሩ ይቺን ከተማ ግን የሚያክላት የለም። አንድ ሊቅ ምን ይላል? አንድ ሰው አይቷት ይላል ሰባና ሰማንያ ዘመን ፈዞ ሲያደንቃት ይኖራል ይላት። ምዕመናን እግዚአብሔር አባታችን ለእኔና ለእናንተ ለልጆቹ ያዘጋጃት ይቺ ከተማ ፈዘን የምናያት ናት፣ ተመስጠን የምናደንቃት። ምን አይነት ከተማ ትሆን? መግለጽ ብችል በገለጽኳል። መጻሕፍትም አልገለጿል ግን ልዩ ከተማ ያለቻችሁ ክርስቲያኖች ይቺን ከተማ በማጣታችሁ የዚች ዓለም ትርላ ደስታ፣ የሞቀ ቤት፣ የሰላ ንብረት ባይኖራችሁ ሁል ጊዜ ሰማያዊ ቤት የውሃ ግድግዳ የደም መሰረት ቤት ስላላችሁ ደስ ይበላችሁ። የሆነ ነገር እንደምታገኙ ስታስቡ ትፈነድቁ የለ? የሆነ ነገር የእናንተ እንደሆነ ስታስቡ ደስ ይላችሁ የለ? በእርግጠኝነት ይሄ ቤት ለእኔና ለእናንተ የተዘጋጀ ነው። የብሎኬት አይደለም፣ የኢያስጲድ የግራናይት አይደለም፣ የእንቁ